ለምንድነው ከዳጊ ገንዘብ የምትቀበዩ? ነው የኔ ጥያቄ። በቃ አለቀ። በስርዓት አላናግረውም እያልኩ አላናግረውም በስርዓት በቃ እኮ፣ ምንም ነገር የለም። በቃ አንቺ ገንዘብ የሚሰጥሽ እሱ በአካል ከመጣ እሱ መናገር የለብም። በቃ በጣም ነው መናገረው። እዩ አትቆርቆሪለት ለሱ በቃ። ከዳጊ ገንዘብ ልቀበል ነው ይደብራሉ ይከፋል ያቲኙ ለምንድን ነው ይከፋል ብዬ ማስበው እንዴት ማለት ለምንድን ነው የሚከፋ ከሱ ገንዘብ መቀበሌ ምንድነው ችግሩ በጣም ነው ችግር የሚያመጣው ምን ለምን ገንዘብ ሰጣት ምን አገባ ገንዘቡን መልሽለት አልመልስም

ሰላም፣ ሰላም እንዴት ናችሁ? ውድና እየተከበራችሁ የኛ ወዳጆች በሙሉ እንዴት ቆያችሁልኝ? ዛሬ አንድ መልእክት ላስተላልፍ። ዳጊን የሚቀርጸው ካሜራ ማኑን ጠርሼ ለዳጊ መልእክት ልልክለት ፈልጋለሁ። ከተቻለ ከደወልሽለት ደግሞ እዚህ ድረስ መጥቶ ቢያወራን ደስ ይለኛል። ትንሽ ተናድጃለሁ። በጣም ይቅርታ፣ በጣም አግሬሲቭ ሆኛለሁ። ትናንትና በጣም የሚያስጠላ በጣም የሚደብር ነገር አይቻለሁ፣ ተደርጓል። እኔ እንደዚህ ነገር ውስጥ እንድገባ እሷም ህያብ እንድትገባ አልፈልግም። ሲቀጥል ሁላችሁም በጣም እንደተናደዳችሁ ቪዲዮ ኮሜንት ላይ አይቻለሁ። ሲጀምር ዳጊን ከዚህ በኋላ አናገኘውም ተባብለን ነበረ። ህያብ ደግሞ ያው ትንሽ በጣም አክብሮት አለባት። ፍራቻ ሳይሆን አክብሮት ነው። ኢትስ ኦኬ። ደስ ይላል። ኖርማል ነው። ግን በዚህ ልክ ከኔ አልፋ ዳጊ ጋር ሄዳ ብር መጠየቋ በጣም በጣም አሳፍሮኛል። በቃ አናዶኛል። ህዩ እኔ እዚህ ጋር ሆነ እኔ ልጨቀጭቅሽ አይደለም፣ ልንጨቀጨቅ አይደለም የመጣሁት። ቆንጂት እየሰማሽኝ ነው አይደለ እንዴ? ልንጨቀጨቅ ምናምን አይደለም የመጣሁት ጥፋት አለብሽ የለብሽም? እናት ይሄንን ብቻ ነገረኝ። ልክ ዝም ነው ማለትሽ? እሺ ቤተሰቦቼ ትናንትና በተደረገው ምንም የሚያናድድ ነገር አይደለም። ምንም የሚያናድድ ነገር አይደለም። አንዴ ዝም በይ፣ በቃ እኔ ላውራ። አንዴ ዝም በይ። ለምንድን ነው ከዳጊ ገንዘብ የምትቀበዪ ነው የኔ ጥያቄ። በቃ አለቀ። ምንድን ነው ችግሩ? እሺ አሁን ኦኬ ትደውዪልኛለሽ ወይስ መልዕክት ትደውላለህ። ምንድን ነው ልጁን እምትለው? ምንም እዚህ ጋር ምንም ያልኩት የሚያገርኩ ያስቸገርኩት ልጁን እኔ መናገር የምፈልገው ነገር አለ። በቪዲዮ ይሁን ወይስ በስልክ ወይስ በአካል ይመጣል። ይህን ብቻ እንደምናገረው እንደምሰድበው ያቀላል። ደስተኛ ነሽ አንቺ ከእሱ ገንዘብ? ደስተኛ መሆን አለመሆን ሳይሆን ምንም ይሄ ችግር የሚያመጣ ነገር አይደለም። ከእሱ ገንዘብ መቀበል ምንድነው ችግሩ? በጣም ነው ችግር የሚያመጣው። ይሁን ምን በጣም ነው ምን ችግር? በቃ እሺ፣ በቃ ዝም በይ በቃ እንጂ እኔ አፋለኛ መናገር ይችላል አይደል? ለምን ሌላ ነገር እንድናገር ታረጋኛለሽ? እሱንም ሲጀመር ምንም ልትለው ማትችልም እንጂ ለምንድን ነው ምንም አልልም። ለምን ትለዋለህ? ብሩ ነው የጠየኩት። እኔ ነኝ የሰጠ። ስለሰጠ ነው እምትናገር። ጠይቀሽኛል አይደል? አስቀድምሽ ለእኔ ጠይቀሽኛል አይደለ? ገንዘብ በዚህ ሰዓት ገንዘብ እጄ ላይ የለም ብዬ መልሼልሻለሁ አይደለ? ስለዚህ ያው ያለብን ነገር ያለብን ችግር ከሱ ጋር እኛ ቤት ድረስ ደፍሮኝ የመጣ ሰው ከሱ በቃ በብዙ ነገር የተጨቃጨኩትን ሰው ሄደሽ ገንዘብ መጠየቁ ተገቢ ነው። አሁን ደሞ ልትረዳ ነገር ዳጊ መሆኑ ነው። በቃ አሁን እዚች ጋር እኔ ካሜራ ደቅኜ ካንቺ ጋር ልጨቃጨቅ አይደለም፣ እናት በእግዚአብሔር በቃ ሰውን ተናጋሪ አታርጊ፣ አልፈልግም። ምንም ሲጨመርም ልትናገራት ምን ወደ አካውንትሽ ነው አረል ገንዘብ የላከልሽ? አሁኑኑ ዜሮ ድምብሎ ገንዘብ እንዳትነቂ። ከማታ ጀምሮ ስልክሽ የተቀበልኩት ገንዘቡን እንዳታጠፊው ነው። ተግባብተናል አረለ? ገንዘቡን ስለፈለኩት ነው የተቀበልኩት። ያንን ገንዘብ ደግሞ አታጠፊም። ትጠሪዋለሽ፣ እዚሁ አይኔ እያየ ታስገቢለታለች። ወይ ደግሞ ምን ማለት ነው? ለምን የተቀበልኩበትን አላማ ሳለ ለምንድን ነው ኦኬ እኔ እምወዳቸው ማከብራቸው በጣም ብዙ ሰዎች አሉ። ከነሱ ገንዘብ እናት፣ ገንዘብ ነው። እንደ ብድር ነው እንጂ የተቀበልኩት እንደ ሰጠኝ አድርጋ አታወራ። በቃ እኔ አሁን ዳጊን ጠሪልኝ። አለቀ ዳጊም ደግሞ ለምንድን ነው ጠርቼ እሱ ካለ ጥፋቱ ለምንድን ነው ታውቃሽ እሱ ሲፈልግ ካሜራ ይፈልጋል አንዴ ቀረጽ ኦኬ እኔም ካሜራ እፈልጋለሁ ይሄ እኔን ስም ከማጥፋት ምንም አይተናነስም ማን ስለሆነ አንቺ ገንዘብ የሚሰጥሽ እሱ ምንድን ነው ውይ በጣም አንገብግቦኛል አናዶኛል እሺ ከእሱ ገንዘብ መቀበልሽ በጣም አንገብግቦኛል አናዶኛል አናደደኝ በጣም ነው ያንገበገበኝ በጣም ነው ያናደደኝ አሁን እኔ ምንም ነገር ልጨቃጨቅ አይደለም። የሚመጣውት ቁንጅት እየሰማሽኝ ነው አይደለ? ወይ ደው ይለት፣ ወይ በአካል እዚህ ይምጣ፣ ወይ አካውንቱን መታቂ ከሆነ አካውንቱን ይላክልሽና ገንዘቡን አስከብለት። ትናንትና የተለቀቀው ቪዲዮ የኔን በቃ መብት የጣሰ ነው። እናት ገንዘብ ከሱ መቀበር የለብሽም። አለቀ እሱ ሲፈልግ ካሜራ እንዲቀረጽ ይፈልጋል አይደል? እኔም እንድቀረጽ እፈልጋለሁ። በቃ ዳጊን የሚቀርጸው ካሜራማኑ ጠራውት። ኦኬ መልእክት ማስተላለፍ እፈልጋለሁ። ትመል ሀምሳ ሺህ ብሩን መለሰች። ትሰጪዋለች። ገንዘብ ያስፈልግሻል፣ እያባቃለሁ። ለምን እንደዚህ በግልጽ አነግርኝም? በቃ አንቺ አጠያይቀሽ ኮሩነት ብር ይኖራል ወይ? እኔ ገንዘብ በዚህ ሰዓት ላይ የለኝም። መልስ ነገርኩሽ። ሸርን ይዘሳት በዚህ ሰዓት ገንዘብ ላገኝ አልችልም። ጓደኛዬ የለኝም። ምን ይበቃ እኮ እሱ ደሞ ስለቻለ ሰጠኛ። አለቅ እኔ ጓደኛዬ የለኝም፣ ወይቶች የለኝም። ከነሱ መቀበል አልችልም። ይሄን በጣም ካስፈለገች ከቸገረች፣ ቆንጂ ደው ለምን ደውዬለት። እዩ በማርያም ደውዬለት ዳውይለትና ይምጣኔ። እኮ ሌላ ጭቅጭቅ ጭቅ አልፈልግም። እኔ ከሱ ጋር ምንም እኮ የሚያጨቃጭቀኝ ነገር የለም። ምን አይነት ድፍረት ነው? ምን አይነት ንቀት ነው? ይህንን ቪዲዮ አንተም ብትሆን ዳጊ ልትመለከተው ትችላለህ። በአካል ከመጣ እሱ መናገር የለብን። በቃ በጣም ነው መናገረው። እዩ አትቆርቆሪለት ለሱ። በብዙ ነገር የፈተንን ያሰቃየን ልጅ ነው አይደለ? እያ

ልክ ሙሉ በቃ አለቀ። አንተ ምን ያህል ገንዘብ ቢቸግርሽ፣ እንዴት በቃ የእኔ እኮ ጠላቴ ነው ዳጊናት። ምንድነው ለምንድነው? ጠላቴ ሆነ፣ በቃ ጠላቴ ነው። ምንም አብሮ አደገሽ ጓደኛሽም ቢሆን እኔ አልወደውም። ለምን አልወደውም? አልወደውም እሱ ማን ነው? እና ነው ለአንቺ ገንዘብ የሚሰጥሽ? ቢያንስ ለኔ ለምን አልጠየቅሽኝም? ነው የኔ ለያቄ እያ ለኔ ለምን አልጠየቅሽኝም? በቃ ከዳጊ ገንዘብ ልቀበል ነው ይደብራሉ፣ ይከፋሉ አትይኝም? ለምንድን ነው ይከፋል ብዬ ማስበው? እንዴት ማለት ለምንድን ነው የሚከፋል? በጣም ነው የሚከፋኝ። እናት በቃ እኔ የማልፈቅደው ሰው የማልወደው ሰው የሄደች ስትገናኝ እንኳን ይከፋኛል። ጥፋትሽን ምንኝ ያለ በቃ ምንም እኮ እንደዚህ ቡምባ ከርዩ የሚያስብል ነገር አይደለም። እያወራን ያለ ነው ይመጣል። የላከልሽን ገንዘብ ትመልሽለታለች። ተመልካቾች እያዩ እያብ ጭቅጭቅ አልፈለግም። እኔ ሌላ ነገር ኦኬ፣ እኔ ቤት መጥቶ እሱ ካሜራማን እንዲቀረጽ ይፈልጋል። ኦኬ፣ ለእኔ ተመልካቾች የሚያስተላልፈው መልእክት አለ ምናምን። እሱ ለእኔ ተመልካቾች ጉራውን ምናምን ነው ኦኬ፣ ያሳያል። እኔ ማን እንደሆንኩኝ አላወቀኝም። ኦኬ፣ ካሜራ ማን ይህን ቪዲዮ ቁንጂ ያርገ ኤዲት አርገ ነው እሺ። ምልክለት ያረደች ያው እየመጣልሽ ነው በስርዓት አላናግረውም እያሉ አላናግረውም። በስርዓት በቃ እኮ ምንም የሚያስጨንቅ ነገር የለም። በቃ በስነ ስርዓት አላናግረውም። ሰላም ዳጊ፣ ትላንትና ሰላም አለን አለን። ለምንድነው ገንዘብ ይሰጣት ማለት፣ ለምን ገንዘብ ይሰጣት ምን አገባ ማለት። ምንም ያድርገው። ምን አይነት ጥያቄ ነው የምትጠይቀው? ገንዘብ አምሳ ሺህ ብር ለምን ሰጣት? ጓደኛዬ ነች፣ ፈለገች ሰጧትኝ። ችግር አለ እንዴ? እናት እኔ ሌላ ነገር አሁን እዚህ ጋር ነገረኛ አታርጊ እንደዛ። እንዲሁም ፈልጋ ጉዳይ አንስታ እዚህ ጋር ማውራት ከፈለግሽ እባክሽ። ምን ብላት ነው አንድ ስልክሽን አምጪና መልሽለት፣ ብሩ ነው። አይኔ እያየ ምን አገባህ ስለ እኔና ስለሷ? እንዴ ምን አገባህ? ምን እንድትባል ነው የፈለከው? አስፈለጋት ሰጧት። ጓደኛዬ ናት አይደልን? ምን ችግር አለው? ለምን አንተ ከጓደኛ አትቀበልም? አልቀበልም። ስለዚህ አንተ ችግር ነው እሱ። እኔና እሷ ደግሞ ምንም ነገር እንሰጣጣለን። አረ አያ ገባህም። ገንዘብ ለሷ መስጠት አትችልም። መብቴ ነው ጓደኛዬ ናት። እሺ አሁን እኔ ከእሱ ጋር ጭቅጭቅ አይደለም የሚያስኩት ናት ገንዘቡን መልሽ። ለታምሳ ሲሩ አንተ ከቻልክ እኮ መስጠት ነው የነበረ። በዚህ ሰዓት ኦኬ እኔ ጋር ገንዘብ የለም፣ አንድ ሳምንት ታገሽኝ አልኳት። ስለዛ ሰው ደግሞ አስቸኳይ ነበር የፈለገችው፣ ጓደኛዋን ጠየቀች። ቆንጆ ለምንድ ነው በሌላ ነገር የምታስበው? አሁን ዳጊ ነኝ። ከአንተ ጋር እዚህ ጋር ወሬ ልመላለስ አይደለም የመጣሁት። ገንዘቡን እኔ እናቴ፣ እያዳመጥሽ ነው አይደለ? ገንዘቡን መልሽለት በቃ

እሷ ናት ታስጨንቃት። ህያብ ለምንድን ነው አልመለሰም እምትይኝ? አሁን እሰጥሻለሁ ብር ነው አሁን እሰጥሻለሁ፣ መልሼለት። ለምን የዛኔ አልሰጠሃትም? አልነበረኝም፣ ገንዘብ እጄ ላይ ገንዘብ አልነበረኝ፣ ስለዛ ሰጠኋትኝ። በቃ ሌላ ጊዜ ሲያስፈልጋት ትሰጣታለህ። እዩ ተባክሽ፣ ችግር የለውም። እሱ ፈልገዋለሁ ብሏል ብሩን መልሽለት፣ ለተባክሽን ነው እዩ፣ አታስጨንቃት በእናትህ እንደ ለምነው ለታስጨንቃት፣ አለ አያገባህም። ብዙ ጭንቀት ያለባት ከዚህ በፊት በጣም ነግሬ ያለው በህያብ ጉዳይ አያገባህም። ደንብ ነው የሚያገባኝ እያልኩ ነው። ህይወትህን ኑር፣ በጓደኛ አምነኝ፣ ወንድም አምነኝ፣ ስማት እያ፣ እንደ አንተ እኮ ይናገር ካለልኝ፣ እያየውሽ የራስሽ ነው

ስን አዳጊ አንድ ይያወራው ማለት ሰውን እንነጋገር እንጂ፣ አይደረግም እንደዚህ። ስልክሽን ባለፈው ማስገደደ ቤት ዘግታ አባታል። አሁን ደሞ ምንድን ነው? አይደረግም እንደዚህ። በእኔና በህያ ያው ነው። መልሶ መላኩ አይቀርም። ከዚያ እኔ ያየ ብቻ መልሽለት። ከዛ በኋላ አያገባኝ፣ አልፈልግም። እኔ አልፈልግም። አንዴ ይኸውልሽ፣ የእሱ ነገር እኔ ጋር እንዲመጣ አልፈልግም። አንተ ጋር አልመጣም፣ እሷ ጋር ነው የመጣው። እሷ ማለት ደግሞ ጓደኛዬ ናት። ኖርማል እኮ ነው። ለምንድን ነው ሌላ ነገር የምታስመስለው? እሺ፣ አንድ ነገር ልጠይቅ። እኔን ወሬ አልፈልግም፣ ሌላ ጋጋታ አልፈልግም፣ እባክሽን

ህያብ ለሆነ ነገር አስፈለጋት ሰጠዋት ያዥ ስልኩን አንተ ቆይ ተቸግራ እንድትኖር ነው እንዴ የምትፈልገው ህያብ ህያብ መልስልኝ ተቸግራ እንድትኖር ነው የምትፈልገው ዳጊ እኔ እኔ ካንተ ጋር ምንም አይነት የማወራው ነገር የለም እኔም የለም የማወራው ነገር ጨርሰናል እኔ እናንተ ወደ ትንንሽ ነገር ለምን እንደምታካብድ አይገባኝም ህያብ እሷን ለምን አትተዋትም በቃ እኔ አልፈልገውም ገንዘቡ እሺ ካልፈለገው ሂድ ሂድ በቃ አልፈልገው። ለምን ታስጨንቃታለህ? ህያ በቃ ተፈንስ በፈጠረሽ አምላክ፣ በፈጠረሽ አካውንትሽ ላይ ግቢ። የት ነው የምትገባው? ለምን ታስጨንቃታለህ? የላከልሽን ሀምሳ ሺህ ብር አይኔ እያየ መልሽልኝ። እንደ ትልቅ ሰው አስበህ ፍሬም፣ ልጅ ልጅ አትጫወት። እንደ ልጅ እንደውም አንተ ላይ እንደ ልጅ መሆን ያለብኝ እንደ ልጅ እንደ ህፃን ልጅ የሚያስፈልጋትን ነገር ልታደርግበት ነው የወሰደችው እኮ። እኔ እኔ እሰጥሻለሁ ገንዘብ ነው ችግር የለውም። እኔ እሰጥሻለሁ፣ እጄ ላይ የለም አሁን። እኔ ከምወዳቸው ጓደኞቼ ተቀብዬ እሰጥሻለሁ፣ ችግር የለም። አየሺዋ ከጓደኞቹ እስኪቀበላል፣ አንቺ ግን ከጓደኞች እንድትቀበይ አይፈቅድልሽም። ከዚህ ሰው ጋር ነው ህይወት ለጀምር ምት በጣም ነው የማዝመው አስገብልት

አንድ ሺ በእናትህ ዳጊ፣ እኔ አልፈልግም እኮ ያ። ምን ያደርግልኛል? ነገረኛ እንዲህ አካውንተ አንተ ለእኔ ባለቤት ለገዛ ባለቤቴ ሃምሳ ሺ ብር ሰጥታ ልትኩራራ አልፈልግም። እኔ ሰጥሻለሁ ተሽም ተኩራራ የለም። ሀምሳ ሺህ ብር ማለት እኮ በጣም ትንሽ ነገር እኮ ሲጀመር። አሁንም እሷ እንዳታስጨንቃት ነው አካውንቱን ነገር። እሺ የሆነ ያሸነፍክ ነገር ምናምን እንዳይመስል እሷ ተከፍታ እንዳያሰለም አልፈልግ ነው። እሺ ባንቺ ብዬ ነው አሁን ለምን አካውንቱን አነግረኝ

ን አይነት ሰው ጋር ነው ግን ምንድን ችግር የሌለው ያስገደደሽ ኮ ነው? ስንት ነገር የሚፈጠረው ባለፈው እንደዛ እንዳቶቼ ብሎ ዘጋበች። አሁን ገንዘብ በግድ ካልመለስሽ ብሎ ነገ ምንድን ነው የሚያደርግሽ? አራ ስብይተ ጊዜያዊ ነገር እኮ ነው፣ ነገ ያልፋል። ፍቅር እኮ አላቂ ነገር ነው አይደልን? ምን ሊያደርግሽ ነው ነገር? እንዲ በጣም ነው የተናናቃችሁት፣ ገብቶሻል? እንደዚህ እንደ ፍቅረኛ ሊያከብርሽ ይገባል። እንዲ ጓደኛሽን እንዴት አያከብር? ምን ችግር አለ? እሱ አሁን ከሌላ ጓደኞች እኮ ሊቀበል አንቺ ግን ዚጋ እንዳትቀበል ይፈልጋል በቃ ረበናቲሸ አንዴ እንደ ምንድን ነው የሆነ ነገር በኛ ለአንቺ ብዬ ነው እኔም እንዳይከፋሽ ብዬ ነው ባለፈውም እንደዛ እየጨዋታ ሲያወራኝ አንቺ ፊት የማይሆን ነገር አላደርግም ብዬ ነው ዝም ያልኩት ለምን ትፈቅጂለታለሽ እንደዚህ እንዲሁ ፕራንክ እያለ እስኪያስለቅስሽ ለምን ሶሪ በቃ እንደዚህ እንዲሆን አልፈለኩም ነበር። ለማንም በቃ ነገር ከማይሆን ሰው ጋር አሁን ገና ከጅምሩ እንደዚህ የሆነ በኋላ ላይ ጌታን እኔ ያስፈራኛል በጣም። ወይ አንቺን የምትፈልጊው ነገር ማድረግ ካልቻለ ሌላ ወንድ ጓደኛሽ ወንድምሽ ሲያደርግልሽ ደስ ሊለው ነው የሚገባ ለምን በሌላ ነገር ይጠረጠረ ነው ነው ይፈልጋል። ሌላ ነገር እንድንጀምር እኔና ያላሰብነውን ነገር እኮ ነው የሚያሳስበው። እንደዚህ ዝም አትበይ፣ እንደ ልቡ እንዲሆን አትፍቀጂለት። አንቺ መብት አለሽ። የድሮ ነገር እኮ ነው ወንድ ብቻ ያልኩት ይሁን የሚለው በድሮ ዘመን። አሁን እኩል እኩል ነው፣ ሴቱም ወንዱ። እሺ እንትን አትፍቀጂለት መልካም ጓደኛ ልክ እንደ ምሶሶ ነው። ከፍቶኛል ስትላቸው ከአንተ በላይ የሚከፉ ሰዎች በዙሪያ ካሉ በጣም እድለኛ ነ ይበልጥ ደግሞ መከፋትን ስትነግራቸው የሚረዱ ካሉ በምድር ላይ ካንተ በላይ እድለኛ በጣም በጣም ነው የሚገርመው። እንዲህ ምን አይነት ጸባይ ያለው ልጅ ነው? እኔ ማመን ያውቃትን ክርስቶስ ዛሬ እንደዚህ የሚያደርጋት ነገ ምን ሊያረጋት እንደሚችል አላውቅም። ሲጀመር ባለፈው ም እየጮኸ እያወራኝ ነበር ለሷ ብዬ ነው ዝም ያልኩት። ዛሬም ደገሞ እኔ ካሁን በኋላ አልፈቅድለትም። አስቀይመዋለሁ። እውነተኛ ማንነቴን አሳየዋለሁ። ካሁን በኋላ ማለት የማይደረግ ነገር ነው እያደረገ ያለ እሱ ከጓደኛው ይቀበላል፣ እሷ ከጓደኛው እንድትቀበል አይፈቅድላትም። ም እኔ ነኝ ያለው እኔ ነኝ ወንድ፣ እኔ ነኝ ወንድ እያለ ነው። እናሳየዋለን ወንድ ደግሞ ማን እንደሆነ ማለት ነው። በጣም ነው የደበረኝ። ለማንኛውም ቤተሰብ ያለውን ነገር አይታችኋል። እውነታውን እናንተም እየተረዳችሁ ይመስለኛል፣ ለምን እንደዚህ እንደምላት የልጁ ጸባይ፣ ይኸው ከቀን ቀን እየወጣ ነው እውነተኛ ማንነቱና ትረዱኛላችሁ። ከበፊቱ በተሻለ አሁን ትረዱኛላችሁ ብዬ አስባለሁ። ስለነበረን ጊዜ አመሰግናለሁ። ሌላ ቀን እንገናኛለን። እስከዛ ሰላማችሁ ይብዛ። አመሰግናለሁ መልካም ጓደኛ ልክ እንደ ምሶሶ ነው። ከፍቶኛል ስትላቸው ከአንተ በላይ የሚከፉ ሰዎች በዙሪያ ካሉ በጣም እድለኛ ነህ። ይበልጥ ደግሞ መከፋትን ስትነግራቸው የሚረዱ ካሉ በምድር ላይ ከአንተ በላይ እድለኛ የለም። ስለዚህ ደግሞ አንተ በፍላጎት ከምትመርጠው ጓደኛ ይልቅ በአስቸጋሪ ጊዜ ላይ ሆነ ሳለ ጊዜ ራሱ የሚያመጣል ጓደኛ የተሻለ ነው። እወዳችኋለሁ።